ፋራ ሰገዴ አራዳ አይደለም። አራዳ በላለው ብሎ ፋራ ሆኖ ቀረ። የማይፈልጋት ከሆነ ምክንያት አይፈጠር። በቃ ሚሚ ዛሬ ማለት ነው። ዛሬ አሁን የሁለታቸውን ፍቅረኛሞች ናቸው ስሜ ፍቅረኛ ሞች ናቸው ብሎ ለእንትን ለሚያወሩት፣ ዛሬ እኮ ሃይሚ ተናገረች። ከምር ተናገረች። እኔ ከዚህ በፊት ምን እንደምትፈልግ አላውቅም። የምትናገጡ ነበረ እናንተ። ምንም ነገር የለንም ነበረ ብላ ተናገረች። እኔ እንዴት እንዳስጠላ ብዬሽ እራቁ። እኔ እንትን አልሽኝ ምናምን ነበር። ለምን ይሄን ነገር እኔ ደግሞ አላምንበትም። ለምን እነሱ በጣም የሚፋቀሩ በጣም ማለት ፍቅራቸውን አልተገላለጹም እንጂ በተግባር እያሳዩ ነው። ፍቅራቸው ገባችሁ አይደል? ግን ማለት ነው ፍቅሩን አልገለጸላትማ እስከ አንድ አመት ሙሉ አለች እኮ። አንድ አመት ሙሉ ስኖረ ምንም አላረክም፣ ምንም ነገር አላረክም። በአንድ ጊዜ እንዴት ነው ፍቅር ውስጥ የምትገባው? ግባር እናንተ አንድ አመት ስኖር እንዲህ አይነት ነገር ውስጥ በአንድ ጊዜ አልገባንም። እስከዛሬ ድረስ ምን አለች? በተግባር አድርጓል፣ በተግባር አድርጓል። ለምን አሁን አስተያየት እንደነበረው

ታይ ታይ ታይ ታይ፣ አይደለም ትንሽ ነገር ነው የምጠይቃት። ምንድነው? አይደለም እኮ እሱን አይደለም፣ እሱን አይደለም፣ አሁን የሰማሽውን አይደለም። እባክሽን፣ ምንድነው ሚሚዬ አሁን አልሽ ማለት ነው? እሺ፣ እሺ ስለ ሮማንሲ ምናምን ታውቂያለሽ ስታወሪ በጣም ደስ ብሎኝ፣ ስምንት ታየ እያዳመጥኩሽ ነበር፣ በቀደም ማለት ነው ወጣትነት ምኑ ጋ ነው? ትቀልዳ ቅስ ቀለል ከዛ በቃ አሁን አስተምሪን ልጅ ነው። እኔ በሀይሜ በኩል በሆነ ሮ ከብዙ ጋ እስከ ዛሬ አልቆይም እንዴ አንድ ቀን ራሱ ሳታበግያለ

ሶስት ፕራንክ ካረገ ጀምሮ ችግር የለም። ጓደኛ ከሆነ ድረስ እነሱ እኮ እኔ የምላችሁ ቆይ የሆነ

ምንም ማድረግ አልችልም። እኔ እኮ ምን ታውራ

ብዙ ነገር ማለት ትፈልጋለች። ሌላ ነገር አታድርግ። ጓደኛ ትፈልጋለች። በነገራችን ላይ ይሄ ወሳኝ ዕድሜዋ ነው። ለሃይሚም አለ ሴት ልጅ ይሄ ወሳኝ እድሜ ነው ታውቂያለሽ። ስለዚህ ማለት ነው ወንድ ቢ ወንድ ይመጣል፣ ግን ጥሩ ወንድ፣ ጥሩ አፍቃሪ ነው የምንመኝ። የሰፈር ልብስ ባሳ ወንድ በህይወቷ ውስጥ ሳይመጣ ማለት ነው እግዚአብሔር አለአይ አይ በነገው ልትይ መታ፣ ጠይቋት ሰላም ፈጥሮ፣ ሌላ እልኩ እሳት ገባ፣ ሰይጣኑ እሳት ገባ። አሁን እኔ ነገ የምረግጣለሁ፣ እንግዲህ ግን አለ ፎቶ ይሄን አያውቅም። ድምጼን ነው የምረግጡት እንጂ ነገ እሷ ትመጣ ማርምዬ። አይ ልትመጣም ትችላለች፣ ልደቷ ማለት ያው ልደቷም ስለሆነ ነገ፣ እኔ እንጃ ሌላ ችግር ነው የሚፈጠረ፣ ሌላ ብጥብጥ ነው የሚፈጠረ። እኔ ግን ምን እየተሰማኝ እንደሆነ ታውቂያለሽ? የሆነ ነገር በቃ የሆነ ነገር ገዝቶላት ማለት ነው። ድርጊቱ እንደውም

ደስ ያለኝ ያ እንደዚህ እኔ እሷና የእሱ ተገጣጠሙ። እሱ ፈረስና እህዬ አለ፣ እሷ ደግሞ ድስት ግጣሙን አያጣም ቀን ሙሉ ማለት ነው። ተደስቼ ነው የዋልኩኝ። ሁለቱም ከድስት ጋር ድስት ምናምን እያቀነባበሩ ምናምን እነሱን እያደረጉ ድስት